እናቴ ላክሹ ልጅሽን እንዳትጠብቂ። ማንም የቀረ የለም፣ ሁሉም አልቋል። ቀባሬ የለው እሬሳው አብጦ አብጦ ሁሉም ማልቋል። የላካችሁት ሙሳ፣ በዚህ ደግሞ ፊትለፊታችን ተረሽኗል። አባ ገነን መንግስት ሆኖ ሁለት ልጆችን ፊትለፊታችን ኮነረር አበባው ወይም አየነው የሚባለው ሻምበል ጌትነት በቀለ ሰው ረሽኖብናል፣ የኛው ሰራዊት ውጊ አውቁ ነው፣ ሊያስጨርሳችሁ፣ ንውጡ ያለኑን ሰዎች ብር ተከፍሎት ነው ብሎ ክፍለ ጦሩ ፍለፊት ሰራዊቱ በተሰበሰበበት ደም የማያቀጻን የዶሮ ደም የማያቀጻን ፍለፊት ረሽኗቸዋል። የጉጂ ልጆች ናቸው ልጆቹ። እኛው ነን የቀበርናቸው፣ ፍለፊታችን የረሸናቸው። እስከዚህ ድረስ ነበር። ምን በለው አተን ማሽን ላይ የበላን የተዋጋ ነው ምን በላው ራሱ አጣው። አገዳ ማሽን ላይ የበላ የሚበላው አጣዋል። ህዝብ እየዘረፈ ነው፣ ተፍረክርኳል ህፃን ናቸው። የአስር አመት ህፃን የዘጠኝ አመት ይላል ኢሳት። ወያኔ ድምጽ እያልክስ ስ ስትጎለጉል እስቲ አሁን ያብይን ጉድ አውጥ፣ በደቡብ ወሎ መተን አዘግብ። እውነተኛ ሚዲያ ካለ እኔ እግዚአብሔር ይመስገን ምንም አሩንኩ እስካሁን ግን በጣም ህጻናት አብሬ የወጣቸው ልጆች በስሬ ናቸው ያለቁት፣ እና አብይ እያደረገ ያለው ጥሩ አይደለም። አሁንም እንደሰማሁት ባለኝ ነገር ጉልቡላ ላይ አዲስ የመከላከያ አስራ ስድስት ሺህ እንዲችል አድርጎ እየተሰራ ነው ተብሏል። አሁንም ምልምል ገብቷል። እኛ እንደወጣ እነዚህም ለቀጣ የሚሞቱ ናቸው። እባካችሁ ህዝብ እውነታውን መተናይተናል እየዘረፈ አይደለም። ለኛም ተርፎ እያበላን ያለው ህፃናትም አይደሉም ከኛ የተሻሉ ናቸው። እነሱ እንደ ዘራፊ ነጣቂ ያረጋል፣ አይደለም ህዝብ የሚፈናቀለው ራሱ በተኮሰው መድፍ ነው። ያብ መድፍ የሚተኩሰው ቁምቡላ ቤት ላይ ነው የሚያርፈው። ሰው ቤት ውስጥ እንዴት ይሞ ሆኖ ይቀራል? ይወጥ ይፈናቀላል እንጂ በተኩስ ምክንያት አይደለም። መድፍ ይተኮሳል። ያ መድፍ ሰው ቤት ላይ ነው የሚወድቀው። አይተናል። ብዙ ቤቶች ወድመዋል። እዛ ውስጥ የነበሩ ሰዎችም አልቀዋል።